እስቲ ከኔ ቀጥላችሁ በሉ ፊሽንግ ፍሮም ዲስተርብድ ዋተ። አጋን ፊሽንግ ፍሮም ዲስተርብድ ዋተ። ዋን ሞር ታይም ፊሽንግ ፍሮም ዲስተርብድ ዋተ። ቬሪ ጉድ ኦፍ ዩ። ይህንን ኤክስፕሬሽን በቀጥተኛ ትርጉሙ፣ ኢን ኢትስ ሊተራል ሚኒንግ ስንጠቀምበት የምናስተላልፈው መልእክት በውሃ ውስጥ ስለሚኖረው አሳና አሳውን ስለማጥመድ ወይም ስለመያዝ ነው። ከደፈረሰ ውሃ ወይም ከተበጠበጠ ሀይቅ ውስጥ አሳ ማጥመድ የሚል ትርጉምን ይሰጠናል። እስቲ ይህንን ለማስጨበጥ ሁለት ምሳሌዎች እንመልከት። ዘ ፈርስት ሆን ሺ ላይክስ ዘ ቻሌንጅ ኦፍ ፊሽንግ ፍሮም ዲስተርብድ ዎተር። የሚያስተላልፈው መልእክት ከተረበሸ ውሃ ወይም ከታወከ ሀይቅ ውስጥ አሳይ ማጥመድ ተግባሮ ተዳሮትን ፈተናን ያስደስታታል የሚል ነው። ሌትስ ሲ ዘ ሰከንድ ዋን ሂ ኮልድ a big fish by fishing from disturbed water ከተረበሸው ሃይቅ ውስጥ ወይም የውሃ አካል ውስጥ ትልቅ አሳ ያዘ አጠመድ የሚል ትርጉም አለ። እነዚህ ሁለት ምሳሌዎች ስለ አሳ እና አሳን ከተረበሸ ውሃ ውስጥ ስለ ማጥመድ ነው የሚነግሩን። ፊሽንግ ፍሮም ዲስተርብድ ወተር ለሚለው ቀጥተኛ ትርጉም የተሰጡ ምሳሌዎች ነው። ዛሬ ግን ላሳያችሁ የፈለግኩት ፈሊጣዊ አገላለጽ አድርገን ስንጠቀምበት የሚኖረውን ትርጉምና የሚያስተላልፈው መልእክት ነው። ፍሮም ዲስተርብድ ወተር የሚለውን አይዲዮማቲክ ኤክስፕሬሽን አድርገን ስንጠቀምበት የምናነሳው ሀሳብ ወይም የምናስተላልፈው መልእክት የአሳና አሳ የማጥመድ ጉዳይ አይደለም። ይህን አይዲዮማቲክ ኤክስፕሬሽን ግልጽ ለማድረግ አሳዎቹ የሚገኙበትን ሁኔታ መመልከት ያስፈልጋል። አሳዎቹ ያሉበት ሀይቅ ዲስተርብድ በሚሆንበት በሚታወክበት ጊዜ አሳዎቹ ይረበሻሉ። ከዚህ አካባቢ ለመራቅ እየተደናበሩ ይዋኛሉ፣ ይሸሻሉ። የአሳዎቹ መደናበር፣ ቀልብ ማጣት አሳ አጥማጁ በቀላሉ በመረቡ ውስጥ እንዲይዛቸው አመቺ ሁኔታን ይፈጥራል። ኢንዘሴም ማነር የሰዎችን መረበሽ፣ መጨነቅ፣ መታመም፣ መዋከል፣ መቸገር እንደ መልካም አጋጣሚ ቆጥሮ የራሱን ጥቅም ለማግኘት ሲሞክር ሂ ኢዝ ፊሽንግ ፍሮም ዲስተርብድ ወተር እንላለን። ለምሳሌ የዘይት ነጋዴዎች ዘይቱን በመጋዘን ከምረው ይቆልፉበትና ዘይት የለም ይላሉ። ሰው ይቸገራል፣ ይጨነቃል፣ ይረበሻል። በዚህ ጊዜ ከመጋዘናቸው እያወጡ ዋጋ ጨምረው አስወድደው ይሸጣሉ። እነዚህ ነጋዴዎች የሕዝቡን መቸገር እንደ መልካም አጋጣሚ ተጠቅመው ትርፋቸውን ከፍ ያደርጋል። You see, they are fishing from disturbed water. ፈሊጣዊ አገላለፁን እንዴት እንደምንጠቀምበት ምሳሌዎችን እንመልከት። The first one, two antelopes were fighting each other. A tiger tried to fish from the disturbed water. በስዕሉ ላይ እንደምትመለከቱት ሁለቱ አንቴሎፕስ እርስ በርሳቸው እየተጣሉ ነው። ነብሩ የእነሱን ጥል እንደ መልካም አጋጣሚ በመቁጠር አንደኛው አንቴሎፕ ጀርባ ላይ ተንጠልጥሎ ሲነክሰው እንመለከታለን። እነዚህ ሁለት አንቴሎፕስ ትኩረታቸው አንዳቸው ሌላቸውን ለማሸነፍ ላይ ስለሆነ አጥቂያቸው ነብር ሲመጣ አላዩትም። ይሄ ዲስተርብድ ወተር በሚለው የተወከለ ነው። ነብሩ እነሱን መብላቱ እንዲሆንለት የሚፈልገው ስለሆነ በአሳ ይወከላል። ስለዚህም ነብሩ ምን እያደረገ ነው? ሄ ትራይድ ቱ ፊሽ ፍሮም ዘ ዲስተርብድ ዎተር። ሌት ሲዝ ሰከንድ ኤግዛምፕል፤ አይ ወስ ሶ ትርስቲ ዛት ዘ ሾፕ ኦውነር ኢንክሪስድ ዘ ፕራይስ ኦፍ ቦትልድ ዎተር። ሺ ወስ ትራይንግ ቱ ፊሽ ፍሮም ዘ ዲስተርብድ ዎተር። ውሃ በጣም ተጠምቼ ነበር። ነጋዴዋ የታሸገ ውሃ መሸጫ ዋጋውን ጨመረች። የኔን በጣም መጠማት እንደ መልካም አጋጣሚ በመጠቀም የውሃውን ዋጋ ከፍ አደረገች። የኔ መጠማት ዲስተርብድ ወተር በሚለው ይወከላል። የእሷ ትርፍ ደግሞ እንደ አሳው ነው። የእኔ መጠማት፣ መቸገር ትርፉዋን ከፍ ለማድረግ መልካም አጋጣሚ አድርጋ ተጠቀመችበት። ሶ ዊ ሳይ ሶስተኛውን ደግሞ እንመልከት። ዘ ኮንፍሊክት ቢትዊን ዘ ካፕስ ሃዝ ጊቨን ሂም ቻንስ ቱ ፊሽ ፍሮም ዘ ዲስተርብድ ዋተር። በጥንዶቹ መካከል የተፈጠረው ግጭት እሱ ጥቅም እንዲያገኝ መልካም አጋጣሚን ፈጥሮለታል የሚል ሀሳብ አለ። ዛሬ እንግዲህ ትኩረት ያደረግንበት አይዲማቲክ ኤክስፕሬሽን ፊሽንግ ፍሮም ዲስተርብድ ዋተር የሚል ነው። ዚስ ኢዝ ዋት አይ ሃቭ ፎር ዩ ቱዴይ ጠቃሚ ነገር እንዳገኛችሁ ፊሽንግ ፍሮም ዲስተርብድ ዋተር የሚለውን አይዲዮማቲክ ኤክስፕሬሽን ለኮሚኒኬሽን ትጠቀሙበት አላችሁ ብዬ አምናለሁ። ከኔ ጋር የምትስማሙ ከሆነ ላይክ የሚለውን በተን ተጫኑ። ሌሎች እንዲጠቀሙበት አጋሩ፣ ሼር አድርጉ። ያላችሁን ሀሳብ በአስተያየት መስጫው ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ አስታውሳችኋለሁ።